ዳኒ የአባቴን ማየት ሲያይ ደነገጠ። በጣም የሚገርም ነው። እስከ ዛሬ ለቲና ሰርተሃል፣ እስኪ ዛሬ ደግሞ ለእኔ ይሰራለይ። ከዚህ በኋላ እኔ አልሞትኩም አይተህኛል አለሁ ይላል ማለት ነው። እኔ ሌላ ልጅ ወልጄ ከሌላ አርግዬ ያንተኖ ልበለው እንዴ? ለካሌብ ያነኛውን ልጅሽን ስማን ማን አለ ይበልልሽ? ያነኛው ልጅሽን ለማን ልትነግሪው ነው የመጀመሪያው ልጅሽስ አለችው ማለት ነው። እና እኔ ሌላ ልጅ ወልጄ ያንተኖ ልበለው እንዴ ወይም ደግሞ እንደ አባቱ አፈኛ ልግደለው እንዴ ላስገድለው እንዴ ከዛ በኋላ ና የሰማኒ ሚስቱ እንደሆንኩ ስላወቁ ወርሱ በሙሉ የኔ ይሆናል ትለዋለች አንቺ በቃ ሁለ ነገረች ከገንዘብ ጋር ነው እንደ የተያያዘው ይልና ዳኒ ይነግራታል ማለት አንተ ምንድነው ሰሞኑን በጣም ተቀይረሃል ምን እየሆንክ ነው ምናምን ትለዋለች ግን ቲና ምን አስባለች መሰላችሁ ካሌብን አግታ ስሙን በራሱ እንዲያዞርላትና ከዛ በኋላ በሱ ስም ከሆነ በኋላ የሰማኒ ሚስቱ ስለሆነች ፍታይ ብላ ለመካፈል ነው ሀሳቧ። ግን እንደዛ ሳይሆን ለዳኒ ነው እንጂ እንደዛ ያለችው። እሷ ብንትኑ ብሩ ማለት ቤቱ ወደ እሱ ወደ ካሌብ ከዞረ በኋላ ካሌብን ገላ፣ ሁሉንም ንብረት ለራሷ ማድረግና ትሁትን አባራ መጣል ነው የእሷ ፍላጎት። የተሳ የምታስበው አስተሳሰብ እንደዛ ነው። ከዛ ደግሞ ካሌብ ደግሞ ቀድሜ ልግደላት እንዴ? ልጅቷ ደሜን እያፈላችው ነው። እኔ እየመረረኝ ነው። ታይ ትሑት አትገልገይኝ፣ አንዴ ዝም ብዬ ጠዋል አድርጋት፣ በግንባሯ ነው የልግደላት። በአባቴ እያማረተች ነው ትላለች። እሷም ደግሞ ካሌብ ተረጋጋ፣ በችኮላ የሆነ ነገር የለም ተረጋጋ። እንደዚህማ አይሆንም። አባቢ እኮ አንተ እንዳይሰማ የፈለገው ስለምትቸኩል ነው። አባቢ ደግሞ እሷን አሳስተህ እሷ አሳስተህ አንተ እስር ቤት እንድትገባ አይፈልግም። በጭራሽ እስር ቤት እሷን መጥተህ እስር ቤት ገባህ ማለት ደግሞ እድሜ ልክህን ተዘፈዘፍኩ ማለት ነው። ምክንያቱም እሷ ንደሆን ከተንኮሏ አትመለስም ትለዋለች ማለት ነው። መጨረሻ ላይም ትሁት ደግሞ ቲና ብድግ አድርጋ ቲና ያሰበችው እሱን ገድላ ቦታው ሁሉ ከእሷ ጋር ከሆነ በኋላ የልጇን ይዛ መታ ልጇ ጋር መኖር ነው የምትፈልገው። እሷ ገንዘብና ገንዘብ ብቻ ነው ታርጌቷ። አታንዳኒን እንኳን አትፈልገውም። እንዲተባበራት ተባበራት ነው እንጂ ማሬ ፍቅር አብረኸኝ ያተኛ ማብረኸኝ አታድርም እንዴ የምትለው እንዲተባበራት፣ ተባበራት እንጂ ካሌብን ራሱ ቴዲን ራሱ አትወደውም ማለት ነው። ከዛም ኤደን ደግሞ ሌላ ጋር ተጀናጅና ሌላ ጓደኛ ይዛለች ማለት ነው። ይሄን ለማንም አልተናገረችም። አባቤ ግን የሚያስበው ዳኒ ለእኔ ጥሩ ነገር ስላደረገልኝ ከዳኒ ጋር እንድትታረቅ ያስባል፣ ሀሳቡን ቀይሮ ማለት ነው። ግን ደግሞ ካሌብ የሚያስበው ኤደንን እንደሚያገባ ነው የሚያስበው ኤደን ግን አባቤም ሳያውቅ ካሊብም ሳያውቅ ከዳኔ ጋር ስለተለያየች ከሌላ ጋር ሪሌሽንሽፕ ጀምራለች። የጀመረችው ሪሌሽንሽፕ ደግሞ ካል ስላልታወቀ ያ ሪሌሽንሽፕ ደግሞ የቲና የመጀመሪያ የልጅ አባቷ የነበረው ልጅ ነው። አሁን ለኤደን ፍቅረኛ የሆነው ማለት ነው ሆኖ የሚመጣው አሁን በቀጣይ እንግዲህ የኤዴን የመጀመሪያ ልጅ የልጁ አባት የኤደን ፍቅረኛ ሆኖ ይመጣል። ከዛም በኋላ ኤደን ደግሞ ለአባቢ አባቢ፣ የሆነ ነገር ላማክርህ ነው ትለዋለች። እሺ፣ ምንድን ነው ልጅ የምታማክርኝ ሲላት አባቢ እኔ እንግዲህ በባለፈው ታውቃለህ ከካሌብ ጋራ የውሸት ነው፣ እነሱን ለማናደድ ብለን እንጂ ምንም አይነት ነገር ከካሌብ ጋር የተፈጠረ ነገር የለም። አሁን ግን ፍቅረኛ ይዥ ያለው በጣም ጥሩ ልጅ ነው። በጣም ደግሞ ሰራተኛ ነው፣ ጎበዝ ነው፣ በጣም ልበቀና ነው እና ላስተዋወቅ ፈልጌ ነው። አባቢ እንደምትመርቀኝ ተስፋ አደርጋለሁ። አንተ ትወደኛለህ፣ እኔም አባዬ በጣም ነው መወድህ፣ ልክ እንደ አባቴ ነው የማየህ፣ ትለዋለች ኤዴን አረ ልጄ ጥሩ ነው ወስነች ያደረግሽው አስበሽበት ነው አዎ እንግዲህ አሁን ስተዋወቀዋለሁ ትለዋለች ስትተዋወቀው መጨረሻ ላይ የማን አባት ቢሆን ጥሩ ነው የቲና የመጀመሪያ የልጅ አባቷ ከካሌብ በፊት ሳትገናኝ ከካሌብ ጋር ካሌብን ሳታገባ የነበረው ፍቅረኛ ሆኖ ታገኘዋለች ማለት ነው ከዛም በኋላ ያ ደግሞ ይገባና ይች ሴት መሰሪ ናት። ይች ሴት ከሃዲ ናት። ልጅ ወልዳ ትክዳለች። እዚህ የሚገባችሁ ለገንዘብ ነው፣ ቶሎ ብላችሁ ድራሿን አጥፋት ይላል ማለት ነው። አባቢ ደግሞ በሌላ በኩል ቲናን በምትቀልደው ቀልድና በምታሰረው ስራ እሷን አጥፎ ለመጣል ይሞክራል። እሷንማ በሄደችበት ልክ ነው የሚሄድባት። እሷ እኔን እንደዚህ አድርጋኝ አትቀርም እያለ አባቢ ይናደዳል ማለት ነው። ምክንያቱም እሱ እሷ የምታስበው አባቢ እንደሞተ እና ከቀበሌ አስራስ ምስክራ የሬሳ ምስክርነት ወረቀት አሰርታ እንደመጣችሁ ሁሉ አባቢ ሰምቷል ማለት ነው። በዚህ ልክ እንደሄደች በእሷ ልክ ሙድ እየያዙባት ነው ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ሳልላችሁ ነው የጀመርኩት ማለት ነው። እንግዲህ ወደ ቪዲዮ ስገባላችሁ ካሌብን በጥይት ሊመታት ነበረ እና ከዛ መጨረሻ ላይ ቴና ተመጣና እንዲህ ካሌብ አራባቢን አሰብ አባቢን አስብ ትልና ቴና ናት የምታስጥላት፣ ትሁት ናት የምታስጥላት ለቴና ማለት ነው። እሷ ግን ሄዳ ውዴ ትለዋለች ማለት ነው። ግን እሱን ለማስገደል ስልክ ስታወራ ከዳኔ ጋራ ካሌብ ሰምቷታል ማለት ነው። የመጨረሻ ጨካኝና አረመኔ ልጅ ነች፣ እንዴት በዚህ ደረጃ አባቴን ታሳስሪያለች ብሎ ካሌብ ይሳሳታል። ካሌብ በነገራችን ላይ ሳትቀድሜ ልቅደም ብሎ እሷ የምትናገረውን ነገር ስለሰማ ሳትቀድሜ ልቅደም ይልና እሷን ያቆስላታል ማለት ነው። እግሯን መትቶ ወይ ደግሞ እጇን መትቶ ነው የሚያቆስላት። ከዛም በኋላ ከቤት አርፋ ትተኛለች ማለት ነው ለተወሰነ ጊዜ። እና እሷን ከገደላት ድራማው እንደማይቀጥል ነው ምነግራቸው። ምክንያቱም ቴና መሞት የለባትም። ቴና ከሞተች ድራማው ይቋረጣል። የግድ የቴና እስከ መጨረሻው ድረስ መሄድ አለባት። አክተሯ ቴና ስለሆነች ማለት ነው። አሁን የቴና የልጅ አባቷ ይመጣል። ኤደንን አግብቶ ኤደንን አግብቶ ስለሚመጣ የግድ አሁን ኤደንን አግብቶ ይመጣል። ዳኒ ይደነግጣል። ካሌሎ ይደነግጣል። ለኤደን ይነግራታል ይቺ የመጀመሪያ የልጅ እናቴ ናት ትለዋለች እንዴ የካሌብ እኮ ሚስቶ ናት ትላለች እንዴ ከዛ ደግሞ ካሌብ ደግሞ ለኤደን እንዴ የዳኔ እኮ ባለሄለ ሲማግጡብኝ ነበረ ብሎ ስለነገራት ከዚህ በፊት እንዴ እንደዚህ እንደዚህ ከሆኗል፣ እንደዚህ ተፈጥሯል፣ ልጅቱ ምን አይነት ልጅ ነች? ምናምን ብሎ ለመጀመሪያ ለፍቅረኛው ይደናገጣሉ ማለት ነው። ከዛ በኋላ አባቢና ትሁት ደግሞ እሷን በምታደርገው ተንኮል እና በምትሰራው ክፋት አብረው ይቀልዱባታል ማለት ነው። ልካ አሁን ቴና አብራ ስታለቅስ እንደነበረው ስትል እንደነበረው በራሷ ውሸት እና በራሷ ተንኮል አብረው ይቀልዱባታል ማለት ነው። መጨረሻ ላይ ግን እሷ ከቤት ቁጭ እንዳለች አባቢ ይመጣና እኔ አልታሰርኩም ይላታል ማለት ነው። አልሞትኩም ይላታል መጨረሻ ላይ ታፍራለች ማለት ነው። የአገታት ሰው ደግሞ ሞቷን አላልከኝም እንዴ አሱኮ አልሞተም፣ ለምን ብሬን ወሰድክ? ያልገደልኩትን ገደልኩ ብለህ ለምን ብሬን ወሰድክ? ትለና ደግሞ ከእሱ ጋር ጠብ ትገጥማለች ማለት ነው። ትሁት ከቴና ከሁሉም ሰው ጋር ነው የምትገጥመው፣ ከሁሉም ሰው ጋር ነው እንግዲህ ነገር የምትፈልገው ማለት ነው። ምክንያቱም ያሰበችው ነገር ሁሉ አይሆንላትም፣ አይሳካላትም ማለት ነው። በጣም የሚገርምና አስተማሪ ደስ የሚል ድራማ ነው። ተከታተሉት። አባቢም ደግሞ ዳኒን ያገኘውና፣ ዳኒ እኔ አልሞትኩም ይለዋል ማለት ነው። አባቢ ባለመሞትህ ደስ ብሎኛል፣ ስላገኘሁህም ደስ ብሎኛል ይለዋል። እንኳንም አንተ ግን ላመሰግነ እወዳለሁ። ለታስፈታይ መተህ አንተም ታፈንክ ይለዋል። አረ አባቢ እኮ ላንተ ቀላሉ ነገር ነው። አባቢ እኔ ላንተ ብዙ ባረግልህ ከበደልኩ አንጻር ያንስብሃል እንጂ አይበዛብህም ይለዋል። ከዚህ በላይ ህይወትህን እኮ አሳልፈ ሰጣኝ። ለሰው ልጅ ይሄ ነው አባቢ ግን የሆነ ሰውነት ይቅር ታደረግክልኝ የእውነት ከልብህ ግን ይቅር ብለኛል ስትል ሲለው፣ ከዚህ በላይ ህይወትህን እኳ ሳልፈ ሰጥቼ ሄጄ ይቅር ብያለሁ። አሁን ግን እኔ ጋር እንድትሰራ ፈልጋለሁ። ምንድነው አባቤ ትሁት እኔ መኖሬን በህይወት መኖሬን እንድታቅ አልፈልግም፣ እንዳትናገር። እስከ ዛሬ ከትሁት ከቲና ጋር ሰርተሃል ከቲና ጋር ሰርተሃል፣ እስኪ ዛሬ ከኔ ጋር ስራ ይለዋል ማለት ነው። እሺ አባቤ ምን እንዳደርግ ነው የምፈልገው? ልንገራት እንጂ ልንገራት፣ ኖ ከነገርካተማ የሷ ክፋትና ተንኮል ስለማያልቅ ለላ ነገር ነው የምታስበው። ስለዚህ ሰዓት ቀድሜ መቅደም ስለምፈልግ እሷ የምታደርገውን ነገር ሁሉ ከስር ከስር እየተከታተልክ ምን እያሰበች ና ምን እያደረገች እንደሆነ እንድትነግረኝ እፈልጋለሁ ይለዋል። አባቢ ከሆነ የሚያስደስትህ እኔ ጥግ ድረስ ይቼ አጣርቼ ያለውን ነገር ሁሉ እነግረሃለሁ። ይለዋል አባቢ ምንም እንዳታስብ፣ እኔ ከዚህ በኋላ ያለችኝን ነገር ሁሉ ያንተን እያመጣው እነግረሃለሁ ይለዋል ግን አባቢን አይነግረውም። ምክንያቱም ዳኔ እሷን ይፈራታል፣ እንድታውቅበት እንትን እንድትልበት ስለሚፈራት እያመጣ አይነግረውም። ግን አንዳንድ ነገሮችን ብቻ እንዲጠነቀቅ ተነግረዋለች ለካሌብም አንዳንድ ነገሮች እንዲጠነቀቅ ይነግራቸዋል ማለት ነው። ምክንያቱም አሁን ካሌብም ቴናም አባቢም ዳኒን አቅርበውታል ማለት ነው። ምክንያቱም አባቢን ለማዳን ስለገባ በቃ አሁን ጥሩ ልጅ ነው ብለው አስበውታል። ዳኒም ቢሆን ተጸጽቷል። እንዲህ ደግሞ መጸጸቱ ይበልጥ እንዲወዱት አድርጓቸዋል። ሁሉንም ይቅርታ ጠይቆ እሷን አንጓለው ጥለዋታል ማለት ነው። አባቢ ይለዋል፣ እባክህ ኤዴንን አስታርገኝ፣ ይሄው ከፊት ነው ያለች ልህን ምንም የማውቀው ነገር የለኝ፣ ይሄው እሷማ እንቢ ይውላኛለች ይለዋል፣ ይላታል ማለት ነው። ከዛም ቢ ካለች ተረጋግተ ጠይቅ እንጂ እኔ ምኑን የማይሆን ነገር ቢሆን ነው እኔ እንዴት አስታርቀሃለው? ይለዋል ማለት ነው። ምክንያቱም ለአባቢም ፍቅረኛ እንደያዘሽ ኤደን አልተናገረችም ኤዴን ለአባቢ ፍቅረኛ እንደያዘሽ አልተናገረችም፣ ገና ማለት ነው። አባቢ እንደታገተ ሰምታለች። እና አባቢ እኮ ተፈታ ሲላት እውነት እውነት ትለዋለች። እውነት? አዎ ተፈታ። እንዴ በጣም እንደፈከር አደረግከው አይደል? አዎ። በነገራችን ላይ እኔም ታግቼ ነበር። እንዲንተ ምን አድርገህ ነው የምትታገተው? ሲለው እሱን አስፈታለሁ ብዬ ታግቼ ሀያ አራት ሰዓት ሳልነቃ መታ። ቲና የምትባለው ናት ያስ ለቀቃችኝ ወይም ደግሞ ያስ ወጣችኝ ይላታል። ይገርማል እንዲሁም ምኑ ነው የወረደባችሁ በዚህ ደረጃ እንዲሁም ምኑ ናችሁ ነው ምናምን ትለዋለች። በቃ ይወለች እንደዚህ ተፈጠረና አባቢ ታገኘዋለች ብሎ ይወስዳታል። እና በዚህ አጋጣሚ ቲና አሁን ሌላ ሌላ አዲስ ነገር እየፈጠረች ነው። ምክንያቱም ሌላ ማያቅ ሌላ ሌላ ሌላ የሚያፍል ሌላ የሚገል ሌላ ድራሹ ነው የሚያጠፋ አባቢንም ቢሆን ማን ነው ካሌብን እንዲገልላት ታደርጋለች፣ ወይ ደግሞ ካሌብን ነው የምታሳፍናት፣ ወይ ትሁትን ነው የምታሳፍናት። ምክንያቱም ትሁትን ውስጥ ለውስጥ እየሰራች እሷ ናት ትሁት እንዳስፈታችሁ ስለምታቅ ከጊዜ በኋላ ትሁትን ነው የምታፍናት፣ ወይም ደግሞ የምታስገድላት። አንቺ ነሽ በየስራ የበየ ቦታ እየገባሽ ህይወቴን ሁሉ የምትበጠብጭ አንቺ ነሽ ትልና ትሁትን ታሳፍናታለች። ቀድማ መጀመሪያ ማለት ነው። ከዛ በኋላ ካሌብ ብቻውን ሲሆን እንደፈለገች ለመጫወትም እንደፈለገች እንትን ለማለትም ይመቻታል። ምክንያቱም ትሁት አብራት ካለ ትሁት አብራት ካለች ካሌብ እየተማረ ነው የሚሄደው፣ ወይም ደግሞ ትግስተኛ እየሆነ ስለሚሄድ ያን ደግሞ አትፈልገውም። እና ሲማከሩ ትደርስባቸዋለች። ካሌብና ትሁት ሲማከሩ እሷ ተደብቃ ትሰማለች። ሀ ስለዚህ ካሌብ ሳይሆን መታገት ያለበት ትሁት ናት መታገት ያለባት፣ ወይም ደግሞ መታፈን ያለባት ትሁት ናት እልና ካሌብን ልታፍነው የነበረውን ትተውና ትሁትን ታፈናታለች ማለት ነው። ምክንያቱም ትሁት ናት ከባቢ ጋር አስተሳሰባቸውም ሆነ የሆነ እንትናቸው የሚግባባ ትሁትና አባቢ ስለሆኑ፣ ስለዚህ ከኩሽናው ተደብቃ ትሁት ካሌብን ስትመክረው ቲና ትሰማለች። ስለዚህ ቲና ትሁት ትሁትን ማፈን አለብኝ። ምክንያቱም ትሁትን ካፈንኳት በኋላ ካሌብ በስር ቁጥጥሬ ውስጥ ይሆናል። ምክንያቱም ካሌብ የዋህ ነው፣ ችኩል ነው። ሁሉንም ነገር ስለሚቸኩል እሱ ምንም የሚያውቀው ነገር የለውም። ለካ ይቺ መርዝ ናት። ካጠገቡ ሆና እንዲለብም ወይም ደግሞ ጎበዝ እንዲሆን ያደረገችው ትልና ትሁትን ነው የምታሳፍናት። ቅድሚያ የምታሳፍናት ትሁት ነው። ከዛ ደግሞ ማንን ነው የምታሳፍነው? ዳኔን ነው እንጂ ካሌብን አታሳፍነው። በቀጣይ እንገናኛለን።